አ ሰልኛለሽ፣ ከዚህ ቤት አሽቀንጥር ነው የማወጣሽ። አንተ የማትረባ አንተ ማፈሪያ፣ ለምንድን ነው እዚህ ይዘኸኝ የምጣው? ባርኮት አይደል ያፈቅራታል። የባሽእኔያ ንጉስ አደብ ይኖረ ጫፈን እንዳነካ ዞር በልልኝ። ነገር ግን ምንድን ነው የምታደርጊው ደግሞ ሌላ ቤት እንደኛ መጨማለቅ የለም። ስራ እየሰራች ነው የሚሆነው። አደይ እኮ ለእኛ ሰራተኛ ብቻ አይደለችም። ለባርኮት የቱ ለእኔ ደግሞ ለአንተ ደግሞ። ምን እባክሽ የምለው ገብቶሻል። እንደ ማንኛውም ሰራተኛ ግን ማባረር አልነበረበትም። አደይ እኮ ቤተሰባችን። እኔ እንደሱ አይነት ቤተሰብ የለኝም። ተይ ፍቅር እንደዚህ ባትይ ጥሩ ነው። አደይ እኮ ጥሩ ቦታ ላይ ሆነች አልሆነች ብናውቀው ነገር የለም፣ ባይሆን እሱን ብናጣራ በፍቅር ሲመኛት የቆየውና የግሉ ለማድረግ ሲጣጣር የቆየው ንጉስ አሁን በእጁ አስገብቷታል። አደይን አግተዋትም አስሯት እያሰቃዩት ይገኛሉ። እንዲፈቷት እየተማጸነች ቢሆንም ከዛ ቦታ ያስቀመጡበት ምክንያት እንደታመመችና ማረፍ እንዳለባት ይህንን ሀሳባቸውም ለሷ ከመቆርቆር የተነሳ እንደሆነ ለማስመሰል እየሞከሩ ነው። ምስኪኗ አደይም አንደኛውን ፈተና ስታልፎ ሌላኛው ፈተና እየተደቀንባት ቀጥላለች። ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዛ ይትረፍ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። በለምለም አነሳሽነት አደይ ደሞዟን ለመቀበል ወደ ነባርኮት ቤት አምርታለች። ወደ ቤት ስትሄድ ግን ያልጠበቀችው ነገር ነበር አደይን ያጋጠማት። ዴቭ መስከሩን ተከትሎ ፍቅር አብረው ተኝታ ፍላጎቷን ለማሳካት እያሰበች ነበረ። ባየችው ነገር በመደናገጥ ወደታችም ታችም እየሮጠች ትወርዳለች። ባርኮትም ከሌላ ቤት እሷን ፈልጎ ሲመለስ ሁለታቸው ተገጣጥመዋል። ባርኮትም የእነሱን ቤት መልቀቋ እናታቸውን ስላበሳጨ እዛ መቆየት እንዳለባት እየጠይቃት ነበር። እሷም እኔኮ ከበቃኝ ቆይቻለሁ። እስካሁንም የትዬን ትዕዛዝ ለመፈጸም ስል ነው የቆየው ሊዲያና ፍቅር እንዴት እንዳማረሯትና እዛ ቤት መኖር እንዳስጠላት እየነገረችው ነበረ። አርጎትም እሺ የኛ ቤት የሚከብድሽ ከሆነ ከኤላ ጋር እንድትቆይ ባክሽን። የኤላ እናት ከየትን ፈልገህ አምጣሌ ስትል ከዚህ በፊት አስጠንቅቀው ነበረ። አሁንም ስጋቱ የአደይ መሄድ የእናቱን ቁጣ ላለመስማት ነበረ። ምስኪኗ አደይም ዛሬ ላይ በጣም መራር ሆናለች። ያለ ደሞ ስታሰቃያትና ስትሰድባት የቆየችውን ፍቅር ልትበቀላትም ቆርጣ ተነስታለች። ፍቅርም ከዚህ በፊት እንደለመደችውና ምንም አይመጣብኝም አይነት ስሜት ሁሉንም ያደረገችውን ነገር ለአደይ እየነገረቻት ነበረ። የእሷን ደሞዝ ሰጥታ በሀሰት እንዲመሰክር እንዳደረገችውም አልደበቀቻትም። ይህን የሰማችው አደይም ስሜቷን መቆጣጠር አቅቷት አንቃ ከሶፋው ጋር ስታጋጫት ነበር። ችግረኛዋ ፍቅር እንደዚህ ተይዛ እንኳና አፏ ከመጥፎ ነገር አልተቆጠበም ነበር። በመጨረሻም ለአላማ ሰው ቤት እንደገባችና ደመወዟን እንደፈለገች እንደሆነ እዛ ቤት የተመለሰችው እየጠየቀቻት ነበር። ደመወዜን ስጭኝ ና ልሄድ። እኔ የአላማ ሰው ነኝ። እንደ ማንኛውም ሰው ቤት እንደሚሰራ ሰው ስራዬንና አላማዬን ብቻ ነው የምከተለው አለቻት። እስካሁን ጥብቅና ቁማ የተረዳዱ የምትሰድባት ሊዲያ አሁን ግን እሰይ ደጋረግሽ፣ ጥሩ አደረግሽ እንደዛ ደቁሻት በያት እያለች ማጫፈሩን ቀጥላበታለች። እንደውም ረ ወደዚያ አስጠጊልኝ፣ እኔም ቢሆን ራሷ ልበላት እያለች ነበረ። ምክንያቱም እሷ ያስበችው ለምለምና ቄላ መለያየት አልቻሉም። ይሄ ደግሞ ሊዲያን በጣም አበሳጭቷታል። የራሷን ጠላት የምትላትን አደይ ስታባረር ኤላና ለምለምን ግን ማለያየት አልቻለችም የሚለው ስሜቷ አሁን ላይ ገንፍሎ ወጥቶባታል። ታዲያ የሊዲያ እቅድና ጥረት አሁን ላይ ፍቅርን መበቀል ስለነበረ ደጋረሽ በስሯ ነው እያለች በትክክልም ዋጋዋን እንደሰጠቻት እየመሰከረችላት ነበር። ከፍቅር ጋር ተጣልታ ስትወርድ ደረጃ ላይ ከዴብ ጋር ተገጣጥመዋል። ዴብ በአዴ መውጣት በጣም ተጎድቷል። ራሱን እስከ መሳትና በመጠጥም እስከ መደበቅ ደረጃ ደርሷል። ይህን ነገር ደግሞ አደይ ሁሉንም ጠንቅቃ ታውቃለች። ዴብን ካለበት ሁኔታ ለማረጋጋት እየሞከረችና በዙሪያው ከኔ የተሻሉ ሴቶች አሉ በማለት እያመላከተችው ነበር። ዴቭ ግን ከእሷ ውጭ ምንም አይነት ሴት እንደማይታየው የገለጸላት ነበር ታዲያ ራሱን ማረጋጋትና ማጠንከር እንዳለበት እየነገረችው ሳለ አጅሪት ነገረኛዋ ፍቅር ተከስታለች። በስካሩ ምን እያዳረግሽ ነው በማለት በቅናት የተቃጠለ ልቧን እሷ ላይ በነገር ታወርድባት ገባች። አሁን ላይ ቆፍጣና ሆና እየተፈጠረችው አዲሷ አደይ ግን ዝም ልትላት አልወደደችም። ወዲያውኑ ክፍሏ ውስጥ ወርውራት ነበረ። ወደ ውጭ ወጣች። ታዲያ ይህን ተከትሎ ሊዲያም ሳትበቅ የልኝ ሄድሽ በማለት አሁንም የበለጠ ፍቅርን እንድትደበድብላት እየጠየቀቻት ነበር። ስካሯንም ተከትሎ የዚህ ቤት ሰዎች ምንድን ነው ግን ሁሉም ናቸው እንዴ ሰከሩት? በማለት ከዚህ በፊት ሊዲያ የበደለቻትን ወደ ጎን በመተው የወላለቁ ጫማዎቿን እያለበሰቻት ነበር። ነባርኮትን ቤት ለቃ ወደ ነኤላ ቤት በምትሄድበት ሰዓት መንገድ ላይ ድንገት ራስ ህመም ተከስቶባታል። ይህ ህመም ብዙም አላስረመዳትም። ወዲያውኑ ነበር ተንገዳግዳ መንገድ ላይ የወደቀችው። በንቃት ሲከታተሏት የነበሩት ዳይመንድ እና ንጉስም ወዲያውኑ መውደቋን ተከትለው አፋፍሰው ያነሷታል። ወደ ማገቻ ቦታም ይወስዷታል። አዴይም ከወደቀችበት ስትነቃ የት እንዳለች ግራ ተጋባች። ከጎንና ከጎኗ የተቀመጡት ዳይመንድና ንጉስ ናቸው። የት ነው ያለውት እንዴት እዚህ ያመጣችሁኝ? በማለት ጥያቄዋን አስከተለች። እነሱም በህመም ምክንያት መንገድ ላይ እንደወደቀችና ይህን ድርጊት የፈጸሙት ለሷ ብለው እንደሆነ ለማስተባበል እየሞከሩ ነው። ከፍቅር ጋር ተስማምቶ የሸጣትን ደመቀን ስታይ ግን ስሜቷን መቆጣጠር አልቻለችም። ወዲያውኑ ውሃ በማንሳት እላዩ ላይ ገለበጠችበት። በዚህ ብቻ አልበቃትም። በእጆቿ እየደበደበችው እና እየሰደበችው ነበረ። ሁኔታዋ ያስፈራው ደመቀም እንድትታሰር አደረጋት። ለምለምን በበኩሏ የውሃ ሽታ የሆነችባትን አደይን እያሰበች ምን ሆነ ይሆን በማለት መጨናነቋን ቀጥላበታለች ላ ጥርጣሬው ከፍቅር ጋር ተስማምቶ ወርቅ ወርዶ እዛው ቤት በስራዋ እየቀጠለች ይሆናል የሚለውን ሀሳብ አምጥቶ ነበር። የፍቅርን አደገኝነት የምታውቀው ለምለምም በጭራሽ ከፍቅር ጋር ሊስማሙ አይችሉም፣ እሷኮ ክፉናት በማለት ስለ ፍቅር ጸባይ እያስረዳችው ነበር። ለም ስላደይ ማወቅ የፈለገው አንዳንድ ነገር ስለነበረ መልሶ ለምለምን እየጠየቃት ነበር። ሁሉም ለምን ስላዴ መልካምነትና አስተዋይነት ከገለጸችለት በኋላ በሚስጥር እንድትጠብቅ ባርኮት እንዴት እንደሚወዳት እንደነበረ እየነገራት ነበር። ለዛ ነው እንዴ ፍቅር በጸባይዋ እያመናጫጭቃቻት ና እሷን ለመጉዳት እያሰበቻለችው። ምናልባትም ወንድሟ ስለወደዳት ነው አለ። ከዚህ በፊት ባርኮት ከአደይ ፍቅር እንደያዘው ለይላ በሚስጥር አጋርቶት ነበር። ያንን በማስታወስ ነው ለለምለም ሲነግራት የነበረው። ታዲያ ዴቭም ሳያፈቅራት አይቀርም የሚል ነገር ስትናገር በግምት አታውሪ በማለት ነበረ ያስጠነቅቃት። ቤታቸው ትመጣለች ብለው ሲጠብቋት የነበረው አደይም አልተመለሰችም። በመጨረሻም ወደ ነባርኮት ቤት ተመልሶ ይሄዷል አደይ በማለት ጥሪውን ቀጥሏል። አደይ ግን እዛ ቤት የለችም። ዲቪም ኤላ ቤት ትኖራለች ብሎ ተስፋ ያደረገው አሁን ላይ አስደንጋጭ ቃል ሰምቷል። ምክንያቱም ደላላ ቦታ ሳትሄድ አትቀርም። ስለዚህ ጉዳይ ከለምለም ጋራ ሲያወሩ ሰምቻቸው ነበር አለ ኤላም። ዴቪም አደይ ደላላ ቤት እያለ ራሱን እየወዘወዘ ና በንዴትና በቁጭት ሲናገር ነበር። የኤላ ፍቅር የምትሰቃዩ። ሊዲያም ወደ ኤላ ቤት አመርታለች። ሳታንጓጊ ለምንገባሽ በማለት ሊነቅፋት ቢፈልግም እሷ ግን መስማት እጥ ነው ያለች ትመስላለች። ኤላ በተቀመጠበት እግሩን ተንተርሳ ተኝታለች። እላዩ ላይ እንድትነሳለት ደጋግሞ ቢጠይቃትም እሷ ግን ልትሰማው አልቻለችም። እንደዛ እንደሆነች የሚወዳት ፍቅረኛውና ለምለም ስትመጣ ምን ይፈጠር ይሆን? አብረን የምናየው ይሆናል ወደ ነ ኤላ ቤት ለመሄድ መንገድ ያጀመረችው አደይም አሁን ባላሰበችው ሁኔታ በነ ንጉስች የምትገኘው በመጨረሻም የመድፈር ሙከራ እያደረገባት ይመስላል። ይህ ትክክለኛ የመደፈር አደጋ ይሆን? አሁን ካለችበትና ከታሰረችበት ተለቃ ወዳሰበችው ወደ ነ ኤላ ቤት ትሄድ ይሆን ወይስ ደላላ ቦታ? ሁሉንም የምና ይሆናል። ሰራተኛ አደይ የዛሬው ፕሮግራም ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ የሆነላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ።